የአብይ ጾም የመጨረሻ ሳምንት የሆነው የሆሳዕና በዓል በመንበረ ጸባዖት ቅዱስ ሥላሴ ካቴድራል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ የሃይማኖት አባቶችና ምዕመናን በተገኙበት ተከብሯል። በዚህ ወቅት ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ ሆሳዕና አብሮነትንና ትህትናን የምንማርበት ትልቅ ሃይማኖታዊ በዓል ነው ሲሉ ተናግረዋል። በዓሉን በአንድነት በጋራና በመተሳሰብ ልናከብር ይገባል። ለምን ያሉት ዛሬ እንግዲህ ትልቁ በዓላችን የሆሳይና በዓል ነው። ሆሳይና ማለት አሁን አድነን ማለት ነው። በባካህ አድነን ማለት ነው። ሆሳይና ማለት እግዚአብሔር አምላክ በረከቱን ረድኤቱን ያሳድርብን እግዚአብሔር አምላክ ያለውን ችግር ሁሉ አስወግዶ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። የቅድስት ሥላሴ ካቴድራል ቤተ ክርስቲያን አገልጋይ ቀሲስ አብርሃም ተገኝ የሆሳዕና በዓል ኢየሱስ ክርስቶስ ራሱን ዝቅ አድርጎ ትህትናን ለሰው ልጆች ያስተማረበት ዕለት መሆኑን ተናግረዋል። የበዓሉ እሴት ፍቅርን በማብዛት ወንድማማችነትን በማጎልበትና እርስ በርስ በመተጋገዝ በሀገር ግንባታ ሂደት ውስጥ የራስን አስተዋጽኦ ማበርከት ይገባዋል ብለዋል። ምዕመናን በዓሉን እርስ በርስ በመዋደድ በመተሳሰብና አንድነትን በማጠናከር ልናከብረው ይገባል ሲሉ የገለጹት ደግሞ ሌላው የቤተ ክርስቲያኑ አገልጋይ መልአከ ገነት ይትባረክ ብርሄ ናቸው። የእምነቱ ተከታይ የሆናችሁ በያላችሁበት ትህትናን፣ ፍቅርን ከመሪያችን ከአምላካችን ከፈጣሪያችን ከኢየሱስ ክርስቶስ እንደ ተማርነው ሁሉ እንግዲህ የእምነቱ ተከታይንን ብለን የምናስብ ሁላችንንም ይሄንን ስርዓት ስንሰራ ነው። አንድነትን፣ ህብረትን፣ መከባበርን ይሄ ነው። እንዲያውም በዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ ትእዛዜን ጠብቁ አለ። ትእዛዝ ምንድን? እርስ በእርሳችሁ ተዋደዱ። የሃይማኖት አባቶቹ ምእመናን በዕለት ተዕለት ህይወታቸው ሰላምና አብሮነትን ሊያጠናክሩ ይገባል ሲሉም መክረዋል። መረዳዳትና አብሮነትን በማጠናከር ድጋፍ ከሚያስፈልጋቸው የህብረተሰብ ክፍሎች ጎን መቆም እንደሚገባም ነው የተናገሩት። ሁሉም ነገር የሚደረገው አገር ሰላም ሲሆን ነው እና የሀገራችንን ሰላም ደግሞ ያው እራሳችንን ማስጠበቅ አለብን፣ ስለ ሰላም መስበክ አለብን። ሁላችንንም ሰላሜን እተውላችኋለሁ ነ ያለ ክርስቶስም ሰላምን እሹ ሰላሜን እሰጣችኋለሁ። እንግዲህ ሰላምንም ሚፈልግ ካለ የሰላም ባለቤት ክርስቶስ ሰላምን ለሁላችን ይሰጠናል። ግን እኛ ሰላምን ስንፈልግ ነው እና ስለዚህ የሰላም ባለቤት ሀገራችን ኢትዮጵያን ሰላም ያርግልን፣ በኪዳኑ በቅዳሴው በማህሌቱ በመስዋዕቱ እያሳረገች አቤቱ ሕዝብን አድን ርስትህን ባድርግ ጠብቃቸው፣ ሁሉንም አቤቱ ከጥፋት አድናቸው እያለች የምትጸልይ ስለ ዓለም ስለ ሀገራችን ብቻ ሳይሆን አጠቃላይ ስለ ዓለም ስለ ሰው ልጅ የምትጸልይ አማናዊት ቅድስት ቤተክርስቲያን ይች ነች። በዓሉን አስመልክቶ አስተያየታቸውን የሰጡት አቶ ባኃይሉ በልሁ የጾም ወቅት ሰላም፣ ፍቅርና መተሳሰብን ለማጽናት አስተዋጽኦ ማበርከቱን ተናግረዋል። የጾም የጸሎት ዋናው መሰረቱ ፍቅር ማምጣት ነው። ሰላምን ማምጣት ነው። ስለዚህ ለሰላም ያለው አስተዋጽኦ በጣም ከፍተኛ ነው። ሁሉም ሰው በፍቅር ወደ እግዚአብሔር በሚጸለይበት ሰዓት እግዚአብሔርን ደግሞ ፍቅርና ሰላምን ያመጣልናል። አንድ ሆነን ተቻችለን ስንኖር ስንጸልይ እግዚአብሔር ደግሞ ኃጢአታችንን ይቅር ብሎ ሰላምን፣ ፍቅርን ያመጣልናል ብዬ ነው የማስበው።